እንግዲህ ዳኒሻ ኤሪፖርት ሆኖ አሁን ገና ቪዲዮ ፖስተተ ማለት ነው። ውድ ቤተሰቦቼ እንዴት ዋላችሁልኝ? ደህና ዋላችሁልኝ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ዳኒ እንግዲህ ኢንስታግራም ላይ ይሄንን ቪዲዮ ለጠፈ ባይ ብሎ ከጀርባ ደግሞ ምንድን ነው ኢንተርናሽናል ኤርፖርት የሚል ጽሁፍ አለበት። ሲቀጥል ደግሞ ባይ ብሎ ነው የፖሰተው። ፀጌ ደግሞ እንግዲህ የሀዘን ቪዲዮ ለቃለች ማለት ነው። ፀጉሻ ደግሞ ምን ነው ምን ነው ምን ሆነሽ ነው እንደዚያ ይሆን ሽው? እኔ አላቅም፣ የአንቺው እና አብረሽና ሩታ እናንተ በጎን ብትፖስቱ ደስ ይለናል። ለማንኛውም ኤርፖርት የነበራቸው ጉዞ ያው እየወጣ ይገኛል፣ ወይም ደግሞ እየተፖሰተ አንዳንድ እያደረገችው እንደዚህ እየመዘዛችው አውጡ። እንደ ገደሉን እኮ እውነቴ ነው የምላችሁ። እና አንዳንድ ዩቲዩበሮች ደግሞ እናንተ ውሸታሞች ምናምን የምትሉም አላችሁ። ማለቴ አንድ ሰው ነው ፋጥማናት መሰለኝ ውሸታሞች ሰዎች ዱባይ ገብተዋል ብላችሁ እያወራችሁ ነው ብላ በንዴት ሆና እየተሳደበች ነበረ። ግን እናንተ መቼ ነው ጽድት የምትሉት? እውነቴ ነው ብላችሁ ማለት የተሳዳቢዎቹ ማለት ነው። እኔ እንደናንተ ራሱ አንድ ቀን ስድብ ራሱ ተምሬምም አላቅም እና ተሳድቤም ተናግሬምም አላቅም። በመጀመሪያ ደረጃ አብርሽና ሩታዬ ሰላም ናቸው፣ ውድ ቤተሰቦች ገናውን የተነገረኝ። ሌላ ደግሞ አዲስ ምዕራ ምንድን ነው የሚባለው አዲስ ነገር ነው የሚባለው። እኔ እውነቴ ነው ብላችሁ በጣም ነው ደስ ያለኝ። የሆነ የሚመጣ ሰው አለ ማለት ነው። አልተስተካከለም ነበር፣ አሁን ተስተካከለ። ተከለከለ የሚል ማለት ነው እና ለማንኛውም እንኳን ደስ አላቸው። ለምንድን ነው የምትባሉ ለአዛኞቹ፣ ወይም ደግሞ ለምርጥዬ፣ ለእንቁ ልጆች በሙሉ እንኳን ደስ አላቸው። ሁሉንም ነገራቸው ተስተካክሎ የሆነ ሰው የሆነ ሰው እናንተ መገመት ትችላላችሁ ማለት ነው። እዚህ ጋር ደግሞ ልቀደድ ና የሆነ ነገር ቢፈጠር ነገ ልትይዙኝ ነው? ወይም ደግሞ እንደዛኛው ሌሎቻቸው እንደዚህ እየመጡ እኔ በነገራችን ላይ ማታ በተለቀቀው ልካቸው እየነገረቻቸው ነበረው። ፋጥማ የምትባለው ልጅ ለምንድነው ምትዋሾች እናንተ ዩቱበሮች እና አንቺም እኮ እየዋሻሽ ነው። አንቺ ልጅ ታይ በዛ ላይ ደግሞ ዶላር አብሎኝ ትያለሽ አንቺ ያናክል እኮ አይክፍልም አትስገብገቡ እውነት ነው ብላችሁ ውሸት ውሸት ነው ውሸት ደግሞ በትንሽ ነው የሚጀምረው ለማን ብላችሁ ትዋሻላችሁ ለማንም ማለት ነው እና እኔን አያካትትም አይመለከተኝም ምን እንደትወቅሱኝ ማለት ነው ውድ ቤተሰቦች በነገራችን ላይ አብረሽ እና ሩታ ወይም ደግሞ በቤተሰብ በኩል እኛ አንዳንድ ሰዎች ለራሳቸውን ብለው እንግዲህ አይዲያ ፈልገው ያመጡታል እኔ እውነት ለመናገር ነገ ገብቼ ኢትዮጵያ ማፍርበትን ነገር እዚች ጋር አልናገርም ማለት ነው ለምን መሰላችሁ እኔ ውሸት የሆነን ነገር ኢትዮጵያ ሳወራ በዛ በኩል ስለምታይ ወይም ደግሞ ስለሚከታተሉ ይዋረዳለሁ። ይሁን አለ አይደል፣ ታፍራላችሁ ውሸት ካወራችሁ እኮ ይሁን፣ መጥፎ ስራ ከሰራችሁ እኮ ስትገናኙ ይሁን፣ የማፈር ስሜት አለ አይደለም። ስለዚህ እኔ ደግሞ ያን ነገር ማድረግ አልፈልግም ማለት ነውና፣ የሆነ መረጃ ወይም ደግሞ የሆነ ኢንፎርሜሽን ሳይሰጡኝ አንድ ቀን መጥቼ እዚህ ጋር ተቀድጃ ያላቀም አልቀደድም፣ ካሁን በኋላ ራሱ ማለት ነው። ውድ ቤተሰብ ውጭ፣ ስለዚህ እነሱ አሙስ ለሊት ያሉት ራሳቸው ገብተዋል። በረዋም በረዋልም የተባለው በዛ በኩል ነው እንጂ እኛ ብለን ለመናገር ወይም ደግሞ ፈጥረን የተናገርነው ነገር አይደለም። እኔ ብለን ለመናገር ፈጥሬ ለመናገር ራሱ ብፈልግ ማለት ነው ምን እንደሚያደርገኝ ታውቃለች። እሳሳታለሁ። እና ስለዚህ ያ ያን በቃ የሆነ አንድ ሳቂ ያመልጠኛል፣ ሁለት ደግሞ እሳሳታለሁ ማለት የሆነ ቦታ በቃ በብዛት ስህተት ይኖርበታል። ስለዚህ ምን አመጣብኝ እኔ እንዲህ። ዝች ምድር ላይ ሺህ አመት አንኖርም እና ውሸት ደግሞ በትንሽ ናት የምትጀምረው። ስለዚህ ምንም የዋሸነው ነገር የለም ለማለት ነው። አደርሱጥኝ ለፋጡማ የምትባለ ዋለች ይመስለኛል፣ ሌሎቻቸው ይሆናል እያወቀሰች ያለች። በዛ ላይ ደግሞ ታምኔ ወስደሻል እንዴ? ገና ታምኔሌ ወስደሽ ገና ትሰድብኛለሽ እንዴ? ገና የራሴ ታምኔል ተጠቅመሽ ራስሽ ናዘሪ ሰምደሻል። ለማንኛውም እየቀለድኩ ነው። ከተመችሽ ወስደሽ ታይጠቀሚ። ታምኔሌ በብዛት ተጠቅመሻል፣ ተጠቀሚ አሁንም ቢሆን አልከለከልሽም ማለት ነው። አንቺ ኮፒራይት ካል ያዘሽ ስለዚህ በማንኛውም ነገር ልረዳሽ ዝግጁ ነኝ ማለት ነው። እና ውሸታሞች ምናምን አንዳንድ ዩቱበሮች ዱባይ ይገቡ እያላችሁ በመቀጠል ደግሞ የማታ ውራት እየበሉ ቪዲዮ ፖወሰታችሁ ገና እነሱ ዛሬ ነው እንትም የሚጀምሩት። ወላሂ ከኛ የበለጠ ታቋቸው ምን አብርሽና ሩታ ማለት ነው። አንደኛ አጠገብ ለአጠገብ ጎረቤት የሆነ ሰው እንዴት አይተዋወቁም? ደግሞ የነሱ ኢንፎርሜሽን እንዴት አይገኝም ተብሎ ይገመታል። እኛ እኔ ለምሳሌ አልገመትም በዚህ በኩል ወይም የቡታ ጀራ ልጆች ማለት ነው። ስለዚህ እኛ ደግሞ አንዳንድ ኢንፎርሜሽን ለአንዳንድ ልጆች ልንሰጣቸው እንችላለን። እሱም ስለነሱ በጣም የሚያስበው የሚጨነቁ የሚወዷቸው ልጆች ሲመጡ ሲጠይቁን እንደዚህ እንደዚህ ሆነው እንደዚህ እንደዚህ ሆነው ተስተካክሏል፣ ወይም ደግሞ የቀረ ነገር ካለ ይሄ ነገር እየተስተካከለ ነው ብለን እንናገራለን። እና ለማንኛውም አንድ ነገር ስለተስ ያስተካከለ እውነት ለመናገር የሆነ ሰው እንዲመጣ ሊመጣ እንደሆነ ስለተነገረኝ በጣም ደስ ብሎኛል። ሌላው እንኳን አይመለከተኝም። ሌላ ደግሞ የእነሱ ሰላም ዋናው ሰላም ነው። እዚች ምድር ላይ ሰላም ስትሆኑ ነው ሁሉንም ነገር ማስተካከል የምትችሉት ሰላም ከሌላችሁ ሰላም የላችሁም። እና ሰላም ይቀድማል ማለት ነው። እና በቃ አልመጡም ወይስ እንዴት ነው? መቼ ነው ይሄ ነገር የሚያደርጉትን የሚለው ነገር እኔ እችላለሁ ከዚህ በኋላ ለምን መሰላችሁ? በቃ የሚቀድመው ሰላም ስለሆነ ማለት ነው። እኛ ያን ያክል ቦታ ትኩረት አልሰጠውም ለሰላም። አንዳንድ ሰው ጤንነት ዋናው ጤንነት ነው። ይሄ እኮ ተሰርቶ ይገኛል ሲል ራሱ በቃ ደንታ የለኝም ልፍ ነበረ የምለው ማለት ነው። ነገር ግን ጤንነት የሚያክል ነገር የለም ወይም ደግሞ ሰላም የሚያክል ነገር የለም። ስለዚህ የእነሱ ሰላም ነው ማለት ነው። እኔ ባይ መጡ ቢቀሩ እራሱ እኔ አላህ ምስክሬ ነው። የእነሱ ደህንነት እንጂ ምንም አልፈልግም። ቀለበት እራሱ ባያደርጉ አደርጉ፣ አይገርማችሁም? ከዚህ በኋላ ምንም ነገር መወቅሳቸው ነገር የለም እነዚህ ልጆች ምክንያቱም በብዙ ነገር ትምህርት ስለወሰድኩ ነው ይሄ የምላችሁ እና ሌላ ደግሞ የማልጅ ነው የሞተው ያላችሁን ልጆች አላችሁ። እሱ ግሀድ ሲወጣ አወጣላቸዋለሁ ማለት ነው። ግሀድ እስካልወጣ ድረስ እኔ ማውጣት አልችልም፣ ውድ ቤተሰቦችን። ምክንያቱም ብዙ ነገር አለ ማለት ነው። እንዲህ ቻናሌ ራሱ እኮ አጠዋለሁ፣ የምሬ ነው። ላ ቻናሌ ራሱ አጠዋለሁ። ግን እኔ በጣም አዝኛለሁ። ያ ነገር እውነት ከሆነ ብቻ በጣም ከባድ ነው። ምንድን ነው የሚባለው? ሰብር ስጣቴ ማለት ይቻላል። እንዴን አላቅም፣ እና ለማንኛውም ጋይዝ ጸጉሻ ማለት ነው በጸጎ ቦታ፣ ጸጎ በጸጎ ቦታ ማን ተተክቶ ቢሆን ነው የሀዘን ወይም ደግሞ አጥቁራ የለቀቀችው አላቅም። ነገር ግን በዚህ በኩል ደግሞ ለሌላውም ተስተካከለ ሲባል ደስ ብሎኛል። እሷ ደግሞ በዛ አጥቁራ ስትለቅ፣ ዳኒ ደግሞ በዚህ በኩል ደስተኛ ሆኖ ሲለቅ፣ እንዴ ምን ምን ሆናችኋል? እንዴ ጠላና አረቄ ነው እንዴ ጠጣችሁት? ማለት ዳኔ እና ጸጌ ማለት ነው። አብርሽና ሩታ ደግሞ የሆነ ነገር ጣል ብታደርጉልን፣ ምንድነው ነው ለውሻ አጥንት ይጣላል ይባላል እና እኛ ውሾቻችሁ ነን። ለእናንተ ውሻ ውሾች ነው የሚባለው አው እንዳ ምን ችግር አለው? እናንተ የሆነ ኢንፎርሜሽን ጣል ብታደርጉልን አሁን አይከፈልበት እውነት ይሎ ምላችሁ። እናንተ በጉጉት ነው የምንጠብቃችሁ። እኔ ሁነ ለመናገር ምን ተብያለሁ መሰላችሁ? ውድ ቤተሰብ ማታ ላ ትላንትና ማማምሻ ቪዲዮ በጉጉት እንድትጠብቁ ተፈልጎ ይመስለኛል። ያልወጣው ተብያለሁ ማለት ነው። እኔ ሳስበውም እንደዛች ነው እንደዚህ ነው የመሰለኝ። ምክንያቱም እነዚዎች እየፖሰቱ ስለሆነ ማለት ነው። ዋናው ሰላማቸው ነው። በሰላም ኑልን፣ በሰላም ግቡልን። ገቡልን ነው የሚባለው ወይስ ጨርዞልን ነው የሚባለው አሁን? ጋይስ እኔ ሰላም መሆናቸው ደስ ብሎኛል። እኔ አላወራም ካሁን በኋላ ውድ ቤተሰቦች፣ የፈለገ ነገር ቢሆን ማለት ነው ላይ ላይኛው ልነገራቸው እችላለሁ እንጂ ሌላ አልናገርም። ለምን እንዴት እንደተሸማቀኩ ነ ነኝ ማቀው ለምን አብርሽ ሐሙስ ሌሊት እንበራለን ሲል ማለት ሐሙስ ሌሊት ነው የምንበራው አሉ። እሺ ትናንት ደግሞ ገብተዋል ተባል፣ ዛሬ ደግሞ አልገቡም ምናምን የሚሉት። ለነገሩ እናንተ እኔ ምን አግብኝ፣ ዩቲዩበሮች ናችሁ፣ አልገቡም እያላቸው የነበራችሁ እና ለማንኛውም እንኳን ደስ አላችሁ ብቻ ነው የምላችሁ፣ ለአዛኞቹ ወይም ደግሞ ለውድ ተመልካቾች ወይም ደግሞ ለምርጥዬዎቹ ማለት ነው። እውነት ነው የምላችሁ በጉጉት የምትጠብቁት ነገር በጉጉት የምትጠብቁት የአብርሽና ሩታ ነገር ነው አይደለ? ከዛ ቀጥሎም ያው ለሌላኛውም ሰው የምትመኙለትን ነገር አለ ብዬ አስባለሁ። ወይም ደግሞ የምትመኙ ትመኛላችሁ፣ ሲጀምር ለጠላታችሁም ትመኛላችሁ ጥሩ ነገር አውቃለሁ። ይሄንን ለምን ስለማውቃችሁ ነው ይሄ የምላችሁ። ስለዚህ ሁሉንም ነገር ስለተስተካከለ ሌላኛውም ሰው ተስተካክሎለት ሊመጣ እንደሆነ ልንገራቸው በዚህ አጋጣሚ ማለት ነው። ደግሞ ምን አመጣሽ አትሉኝም። እኔ ምን አመጣች ደግሞ ዛሬ አያልቅባትች ትላላችሁ። አያልቅብኝም እኔ በቃ ያለው ነገር አካፍላችኋለ። ምክንያቱም ደስታ ስለሆነ የምትፈልጉት እናንተ ማለት ነው። ሰላሙን ሁሉልኝ ውድ ቤተሰቦች።